ናናሙ ዋይሽናናልሰላም ሰላም ቤት እንቤት ናችሁ ሰላም ናችሁ ወይ ሰላማችሁ በእግዚአብሔር ስም ሰላም በያላችሁበት የአለም ዳርቻ ብዝ በብዝት ይበልልኝ አብዲንና ሰኢድ ተጋደሉ አላችሁም ተጋደሉ ተጋደሉ ቦጋ በጣም ነው የሚገርመው ወዲህ ማለት አንዳንድ ሴቶች ማለት ነው ምነው ገማችሁ ተግማማችሁ ወይስ ሰይድ እንደተባለው የሆነ ነገር አለብህ እንዴ የሆነ ነገር አለብህ እንዴ ይህ ለእኔ በጣም ጥያቄ ነው የሆነው እንግዲህ እንዳያችሁት ይህ አብዲን ሚስት ሰይድን እንግዲህ ወድሃለሁ እያለች ትገኛለች ማለት ነው ወድሃለሁ አፈቅረሃለሁ ሱመያንም አዩንም ታዋቸው በቃ ከዚህ በኋላ የአንተ ሚስት እኔ ነኝ እያለች ትገኛለች ማለት ነው። እንግዲህ ሰኢድም እንግዲህ ካልሽማ እንደዚያ ካልሽማ በይ በይ እንግዲህ ምንም ማድረግ አይቻልም። ምናክቷት ነው ያው ፍቅሯ ይወጣላት ብሎ ስታጎርሰው እየጎረሰ ስታጠጣው እየጠጣ በሶፍት ስጠርግለት እየተጠረገ እየጠረገ ነው የሚባለው? እየተጠረገ እየጠረገችለት እየተንከባከበችው አብዲንም እያየ ህመን በቃ እኔ አፈቅረዋለሁ እያለች እንግዲህ ስተንከባከበው እና ያለን ማለት ነው ቤተሰብ፣ በጣም ነው የገረመኝ በጣም ማለት ነው ምንድነው? ኧረ ወዴት እየሄዳችሁ ነው? ጉድ ፈላ። የኔም ምንድን ነው የአሁን ጊዜ ትውልድ የአሁን ጊዜ ሴቶች ማለት ነው፣ መግማት መግማማት ዘመግማማት ዘመግማማት ዘመግማማት ማትማት ምንድ ነው የሚባለው ሆነ። ምን ልበላችሁ፣ አለ ወላጆቻችሁ አትፈሩም? እን አታፍሩም እንዴ ማለት ወላጆቻችሁ ሲያዩት ቤተሰቦቻችሁ ሲያዩት የሆነ የበስማ ምንድን ነው በጣም የሚገርም በጣም የሚያሳዝን ነው። እያንዳንዱ ነገር እየሆነ ያለው የሆነ የምናየውም ነገር ማለት ነው። እና ለሆነ ለራሳችሁ ክብር ይኖራችሁ በተለይ እዚህ ይመለይ ያላችሁ ደግሞ ግማት ግማት ማቶች ግማታሞች እጭ ምንድን ምን ጉድ ናቸው። ለማንኛውም አብዲን ይበልህ ብለናል። ለካ ሚስትህን በደንብ ሳትንከባከብና በደንብ ማለት ሳትል ነው ለካ ሀዋሌ ስትሮጥ የነበረው ሀዋሌ ስትሮጥ የነበረው። ማንኛውም ቪዲዮን እይትና አይተን እንመለስ ማለት ነው። ሰይድ ጉረስ አልጎርስም ጉረስ አልጎርስም ዋነ ተኮ ሲ

እንግዲህ የተንከባከበችው እያጎረሰችው ፍቅሯን እየገለጸችለት እንደምትፈልገው በቃ ሱመያና አዩን መተው እንዳለበት እየነገረችው የቀራት የቤቷ ገመና ሁሉ አልቀረም ማለት ነው፣ እየነገረችው እያጎረሰችው እየተንከባከበችው ባሏም ሲመጣ እንግዲህ አብዲንም ሲመጣ ምንም አልመሰላትም። ጭራሹን እንዲያውም አዎ አጎርሰዋለሁ አዎ አበላዋለሁ አዎ ጠርግለታለሁ፣ እያለች እንግዲህ በሶፍት እየጠራረገችለት ስትንከባከበው ነው የምናየው ማለት ነው። መጨረሻ ላይ እንግዲህ ይዞንች ዱላሽ እንቅመ ይሽላታል ማለት ነው። አብዲን ይናደዳል ማለት ነው። ሰኢድንም ሰኢድ ምን ሆናል ይለዋል። ሰኢድ ምን ሆንኩ ይላል ማለት ነው ቤተሰብ

እኔ እንጃ ብቻ ነገሮች ሁሉ እየሆኑ ያሉት ሁሉ እጅግ በጣም ግራ የሚያጋቡ ናቸው ማለት ነው። አያንቱ አይተሽዋል ወይ? ላያንቱ አድርሱልኝ ቤተሰብ፣ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ለአያንቱ አድርሱልኝ። አያንቱ ሰይድ ተጠልፏል። ሱማያ አሳ ስራው ነው ሱማያ የሆነ ነገር አርጋ እዚያው አስቀረችው ምናምን እያልሽ ስትየነበረው አያንቱ እንሳይድ ተጠልፏል። በቃ ተጠልፏል በወንዶች ሚስት ማለት ነው። በወንድ ሚስቶች እሱም ራሱ ተጠልፏል ማለት ነው። እና ያው እንግዲህ አያንቱ ምላሽን እንጠብቃለን፣ ሰሞኑን ማለት ነው። እንደምንም ብለሽ ይመን ካልገባሽ አያንቱ በቃ አንቺ ሞተሻል፣ ቦጋሌ ሞተሻል፣ ባልሽን ተቀምተሻል። ተሰናበቸው እዚያው ባለሽበት ሆነሽ ማለት ነው። እንሳይድም ይመን ተመችቶት ያው የተንከባከቡት ምናምን በነገራችን ላይ እንግዲህ ያው አብዲን ማለት ነው። አብዲን ይበልህ ብለናል። ይበልህ ለካ የቤትህን ሳታሸንፍ ነው አንተ ወጣ ብለህ ማለት ነው። ዲቃላ ዲቃ ዛሬም ዲቃላ ይላል። ምን አይነቱ ዲቃላ ነው እሱ ራሱ? በእናታችሁ ለማንኛውም ሰኢድ ይመችህ። ጎራርስ፣ በደንብ ብላ። በደንብ የሚንከባከብ ዋናው ነገር የሚንከባከብ ሰው አይጥፋ ነው፣ አይጥፋ ነው። ይሄማ ቦጋሌ ሙት ኪስህ መጣራት አለበት፣ ሳይድ ማለት ነው። አሁንማ ያንቱ ሳትሆን ማለት ነው። መጥተው መሰለኝና ይህን ነው ማለት የምፈልገው። ቤተሰብ ላይክሸር ሰብስክራይብ ማድረጋችሁን አትርሱ። ብቻ ምን ማለት እንዳለብኝ አላውቅም። ቤተሰብ ላይክሸር ሰብስክራይብ ማድረግ አትርሱ። ወዳችኋለሁ። ሰላም ለሀገራችን፣ ሰላም ለኢትዮጵያ ይሁን። አብዲን መልካም መቃጠል ብለናል። መልካም መቃጠል እንዴ የአንዳንዱ እኮ ሲቀምሰው ማለት ነው፣ ምንድነው አንዱ ከአንዱ ጋር ሲሆን ምን አይነት ስሜት አለው ብሎ የንግሥቷን ስሜት የሚቀምሰው ሰው እንዴት ደስ ይላል መሰለህ። ቤተሰብ ላይ ካትርሱ፣ እወዳቸዋለሁ። ባይ ባይ። እየተማማርን ምግብን ስራ እወተትን ሸምቱ ተራ በተራ የማዋይሻናል ሁሉ ቤተሰብ